ኧረ እዛ ችግር የለባትም ወይን እንዴት አድርጋ ጮለች ይምር ዋው ጣው ጥፊት ትጠላላ ይችላል ዛሬ ለኪ ወንድ ወቶሻን ይመችሽ ደግ ምን ደግ ነደርሽበት መሄድሽ አልቀረማ ስለዚህ ነይ ብሎ ጠርቶሻን በገዛ ጓዴ በገዛ እጁ ሲቀነዘነ ይቅርታ ይቅርታ ሊጠይቅሽ ነው አይው ጠይት እንትን ያለው ባዲውሽ ብትመለሽ ነበር ካላንድ ፋይዳ አሁን ቀደም አቃጥሽበት ነበራ ሰጠሽው እኔ እኮ ስትነካኪው ፊቱን ጠርጥሬ ያለው ስትነካኪው ማለት ነው እ ወይኔ ኤክራም ድረሽ አጮለች። ወይኔ ኤክሩ ድረሽ አጮለች። በጥፊ ጥፊ ትጣላላችሁ ብሎ ቀረብ በግ እናት አወራራት አቅም ነበረ ኩልትፍ ኩልትፍ እያልክ አጮለች። አሁን ምንም ሳይናገር ወጣ በቃ፣ ከጥፊው በኋላ

ፍቅር በዱላ ካልሆነ በትትናማ አልገባህም እኮ አባቴ። በትትና ስላልገባህ በጥፊ ልታስገባህ ነው፣ እሷ ለራሷ ማለት ነው። ለማንኛውም ፒስ ይመቻችሁ።